ቀበጪልን የሌለ እልት የሌለ እልት የኔ ውድ ነገር ማለት ነው። ከነ ባለሽ እንዴ፣ ከአሁን በኋላ አልወቅሳቸውም። ጋይሳ ከአሁን በኋላ አልወቅሳ አንዳቸው ማለት ነው። ምክንያቱም የሚሰሩት ነገር ስለማውቅ እና ላሽቃብጥ ብዬ ነው። ማሽቃብጥ ማለት ምን ማለት ነው? እና ለማንኛውም ባልገዝታችሁላታል እና ባልገዝታችሁላታል ተብለዋል። አልሰማሽም ወይ ጉድሽ ተባልኩ። አልሰማሁም። እና በውስጡ መስመር ተላከልኝ። እኔ የምለው አንቺ ቤተሰብ የሌለሽ አሳዳጊ የበደለሽ ስራ ፈት ፈቶ የለቀቀብን ማን ነው? እኛንን ለን ለሩታ ባለ ገዛንላት አይተሻል? ሩታዬ ናት ባለ የሚገዛላት እናንተ ናችሁ እኮ ሽንት ቤት እያጠባችሁ በዩቱብ ሰፈር ሰው ስጋ በጣ እያደረጋችሁ እየበጠሳችሁ ባል ገዝታችሁ የምትጠቀሙት በሪያል ማለት ነው። በሁለት ሺ ሪያል የሚሆን በሺ ስምንትም እየሰራችሁ ባለምትገዙ እናንተ አላችሁ አደል። እንደ ለሩ ታየ ነው ባል የሚገዛላት የኔ ልዕልት ማለት ነው። የኛ ውድ ንግስት፣ የአብርሽ ንግስት። የአብርሽ ምንድ ነው ቀብራራ ማለች ነው። የአባት ዋልጅ፣ የእናት ዋልጅ። ባለ የሚገዛላት ሴት እኮ አይደለችም። ከፈለገች ከፈለጋችሁ ማለት ነው። በኢትዮጵያ በኩል ታርጎ ታደረግላችኋል። ገዢ ማለት የዚህ ዘውድ ላይ ያለው ማለት ነው። እነ ሩታ የምን አይነት ባል ነው የሚገዛላት? እናንተ ስራ ፈት ሁላ እና ውድ ቤት ሰዎቼ እኔ ብዙ ነገር መናገር እፈልጋለሁ። እሱም ሁላቸውም ዩቱበሮች ጠቅላላ ነገር ግን የኛዎቹም ትንሽ ነካ ስለሚያደርጋቸው ቅር ካላላችሁ ገዳም ሄደናል፣ የሆነ ነገር ተደርጓል፣ የሆነ ነገር ተብለዋል፣ እንደዚህ ተብለዋል፣ እንደዚህ ሆነዋል፣ ማን ወለደ፣ ማን አረገዘ፣ ማን አልወለደ፣ ማን ልጅ ደበቃ፣ እንዲሁ ፈተፍታለሁ፣ ከፈቀዳችሁልኝ ማለች ነው። ያ ሁላቸውን ፍትፍት አድርጌ ልፈትፍት፣ እንደ እናንተ ስራ ፈትሁላ ባህል ገዛችሁላት ምናምን። እኔ በውስጥ መስመር ነው ተከራ ከለኝ እኔ የዜድ ሊንክ ተልኮልኝ እንደዚህ እንደዚህ ተባለኩ። ለሩቷን ባል እነ ይሄት ነው የተወራው ሰድ አከሌ ቤት ተባልኩኝ። እኔ ኮሳው ቤት አልሄድም እኮ ጋይስ፣ እኔ ኮሳው ቤት አልሄድም። እኔ ሰይጣን የሰፈረበት ቦታ እኳ አልገኝም አልገኝም። ምክንያቱም አስተዳደጌን አይፈቅድልኝም። እዛጋ ማለት ነው ቆሻሻ ቦታ፣ ቆሻሻ ሰው ነው የሚሄደው። ምን ወሰዳችሁ እናንተ? ምን ወሰዳችሁ? የኔ ለእንት ደግሞ ማለት ነው ሩታዬ ማንም ምንም ቢላት የምትሆንም ሴት አይደለችም። የፈለገ ስም ቢሰጧት ማለት ነው እነሱ አሉ እኮ። እኔን ጠይቁኝ ጋይስ፣ እኔን ጠይቁኝ። በብር ባለሚገዙ አልኳቸው እኮ በብር ባለሚገዙ አሉ። እንዴት ልበላቸው አሁን? ለምሳሌ በብር ሽንት ቤት ያጥባሉ፣ ከዛ በኋላ ከወንድ ይጀናጀናሉ፣ ከዛ ያ ወንድ ደግሞ የወሮ የወር ደንወዛቸው ይሰጡታል። በወሮ ዋር እጃዛ ያወርዳቸዋል ማለት ነው። አዎ ይሄ ነው በቃ። እንዲሁ የሚወልዱ ያለ ሃይማኖታቸው የወለዱም አሉ። እንዴት ንፈትፍት እንዴ? የምሬን ነው የምላችሁ። ስለዚህ አሁን አብርሃምና ሩታ በቃ ዲራማው ይበቃል። በዚህ ባጭር ቀን አቆሙ። በቃ ሩታ ይም እየተሰደበች ነበረ። አሁን ደግሞ አብርሃም አንተ ላይ ነው የጠና ነው። ስለዚህ አይበቃችሁም? እኔ እውነት ለመናገር እኔ ሚስጥር አላዋጣን ብዬ በመጣችሁበት ነበረ የምፈተፍጠው አሁን እንዳልገባባችሁ ማለት በቃ። ተው ይበቃችኋል። እኔ ሚስጥር አውጥቻለሁ። በቃ ይበቃል። ወይስ እኔ የምለው አብርሃም በነገራችን ላይ አስራ ስድስት ቪዲዮ ነው ያጫነው። አዎ አስራ ስድስት ቪዲዮ። ለሩታዬ ደግሞ በግድ ነው ያገባት። በግድ ነው አግባ ያሉት ቸንትን ተመልካች ነው የገፋፋው። የምትሉም አላችሁ። እውነታችሁን ነው። አብርሃም ማለት ነው። ብታውቁበት ኖሮ፣ ብልጥ ብትሆን ኖሮ ማለት ነው እናንተ የምትደግፉትን ሰው ከአብርሃም ጋር እንዲሰራ ታደርጉትም ነበረ። እሱ ምን እንደሆነ ልንገራችሁ። አብርሃም ወደ ዱባይ ሊመጣ ሲል ማለት ነው በደምብ አድርጎ ሽቅላ አደረገባችሁ ሚስቱን እዚያ ጋር አስቀምጦ ሌላኛው ሰው እያስጠጋ ሸቀለ ሸቀለባችሁ። እንደ ሽቅላ አድርጓ ቪዲዮ ጭኑ። አስራ ስድስት ቪዲዮ ነው ወይስ አሁን አስራ ስድስት ተጫነው? ጋይስ መሄዳችሁ መቁጠር ትችላላችሁ። ከዛ በኋላ ድብ ብናደርጎ ብሩን ገንዘቡ በጆን አስገባና ሚሱን አመጣና ዱባይ ቀለበት አደረገላት። ማሽን ኪቅመሽ የኒነት የኒ ውድ ነገርና የቤሎ ለብሰሽ ቀለበት ላደርግልሽ፣ ቀለበት አደረገላት። ከዛስ አሁን ደግሞ ነፃነት አመጣት አመጣት፣ ልንበላት ወይስ መጣች ነው የምንለው? መቼም ያ ሆኑ ይህ እንትን ተሰጧታል፣ የድራማው ርዕስ ማለት ነው። ከዛ በኋላ በሱ አስራ ስድስት ተጭነዋል። አሁንም ሽቅል ላደርጎ ማለት ነው። የጀግናው ቀብራራው ምን ያደርጋቸዋል? የቡታጅራው ሰርግ ለመሰረግ ሽር ጉድያለ ነው የምሬ ነው። ይችላል። ውሸቴን እንዳይመስላችሁ ውድ ቤተሰቦቼ፣ ከፈለጋችሁ በሰዓቱ የምታዩት ይሆናል። እኔ አያገባኝም፣ ሚስጥር አውጥ ይቻላል። በቃ ይሄ ነው ማለት ነው ያለው ነገር እና ለተሳዳቢዎች ለምሳሌ፣ ለሩታ ባል ተገዛላት፣ ለከሌ ባል ግዙላት፣ ለከሌ እንደዚህ ያለ እራሳችሁ ናችሁ። ባል የሚገዛ ሰው ነው ባል ግዙ የሚለው እራሱ፣ በየወሩ ደመወዝ እየከፈለ ጃዛ የሚወርድ ሰው ነው ባል ግዙ ብሎ የሚያወራው ማለት ነው። ስለዚህ ባል የሚገዛላት ሳይሆን በሰው እንትን ተሸቅሎ እ ሩታ ደግሞ ቀብረር ብላ የምትኖር ሴት ናት ማለት ነው። ክብሯ አትሸጥም። ከሌላ ወንድ ጋር ሄዳም ተለጥፋ ቢድ አትሰራም። አገኛለሁም ብላ አትጥርም። የምትሰራው ከባለዋ ጋር አንዳንዴ፣ ከእንደዚህ አብርሃምና ሩታ እንደተጣሉ ይሆኑላ አንዳንዴ ከአንዳንድ ሰዎች ጋር ልትሰራ ትችላ። ከዛ ውጭ እስኪ የድሮ ፍቅረኛ ብላ ሄዳ ታውቃለች? አይታችኋል። ለማንኛውም ተሸቅሎባችኋል። እሺ፣ ተሸቅሎባችኋል። አዎ፣ ተሸቅሎባችኋል። ምን ልታመጡ ነው? ተሸቅሎ በደንብ አድርገ ነው የሸቀልንባችሁ። እንኳን ሸቀል አብርሃም፣ እንኳን ምሸቀል ሩታዬም፣ እንኳን ማስደሰትካት አሁንም። የቡታጀራው ሰርግ በደንብ አድርገ ማለት ነው ሸቀለህ እንትንበል እና ቀጣዩ ደግሞ ትመጣለች። በቀጣዩ ምንሸቀላለን ማለት ነይ እንዳትቀሪ፣ አንቺ ነይ። እውነት ነው የምልሽ እናንተ ርካሾች ማለት ነው። ያው እየመጣችሁ እንሸቅልባችኋለን። እንዳትቀሪ ብቅ ባይ። ስለዚህ አብርሃምም ሩታም ይሸቅላሉ፣ እኛም እንሸቅላለን። አያችሁ አይደለ? በደንብ አድርገን ነው የምንጠቀምባችሁ ማለት ነው። ክብራችሁ እኮ ዝቅ አድርጋችሁ የምትመጡ እናንተ፣ የድሮ ፍቅረኛ ይብላችሁ የምትመጡ እናንተ እንዴ፣ ንገሩኝ ባይ እና ለማንኛውም ምላሳችሁ ይሄን ንናክ ለረዘመ ልጆቻቸው ራሱ ምን እንደሚማረው አላውቅም። እኔም እኮ ምላሳ ምን ምላሳ ያለው ጋይስ ምንም ማድረግ አይቻልም። ነገር ግን ሩታ ባለ የሚገዛላት ሴት አይደለች፣ የምትገዛማ አይደለች፣ የምትለምን አይደለች። አብርሃም እኮ ተናግሯል ማታ ምን አለ እኔ ሩታ ማንም አስገድዶኝ አይደለም ያገባኋት ራሴ መርጬ ፈቅጂ ነው ያገባኋዋት፣ አለ። ስለዚህ ምንድነው የምፈልጉት? ምንድነው የምፈልጉት? እኔ አሁን ከፈቀዳችሁልኝ ማለት ነው ማን እንደወለደ ጋይስ። ብቻ የኛዎቹ ማውጣት አለብኝ አይደለ? አው ሀቅ ሀቁና አውራ ከተባለ የኛው አብርሃም ገዳም ሂጅ ያለው ያለበትን ነው ማወጣው። ሩታዬ ደግሞ አንድ ቪዲዮ አላት፣ አንድ ቪዲዮ ማለት ነው። እሱም ያን አክል እንትን የሚል አይደለም። የእሱ እኮ ይንን አክል ቪዲዮ የለባትም። እና የእሷን ቪዲዮ አለ ሌላኛውስ፣ ደግሞ የጉድ ሀገር እንዲህ ተከድኖ የማይበስል ነገር ነው ማወጣባቸው እውነቴ ነው የምላቸው። ስለዚህ አርፋችሁ ቁጭ በሉ ማለት ነው ባጭሩ። ያም ሆነ ይህ ግን ተሸቅሎባቸዋል። እየተሸቀለባቸው ያለው ለሰርግ ነው። ከዚህ በፊት የተሸቀለው ለዱባይ ነበረ። አሁን ደግሞ እየተሸቀለ ያለው ለኢትዮጵያ። እኛ እኮ እንዳላወቀ ሰው ይሸቅል ብለን አብርሃም የመስደድ ሲሰራ አብርሃም ለምን ሰራህ እያለ ሩታ የመስደድ ስትሰራ ለምን እየሰራሽ እያለ፣ አሁን ደግሞ አብርሃም ነው የተያያዝ ነው ለምን ትሰራለህ እያለ ማለት ነው። እኛኮ አውቀን ነው እንደ አውቀን ነው ጋይስ ማለት የሩታው ብቻ የፍቅር ጥያቄ እንዳላቀረበች አብርሃም ራሱ ተናግረዋል። ከግባችሁ ከሆነ ማለት ነው። ግን ድጋሚ አፋውጥታ አብርሃም ማለት ነው። የምር ይፋ አድርግላት። ለሚስጥ ምን ችግር አለው? እኛ ተናገር ተናገርን፣ አይሰሙንም። ድንጋይ ራሱ ናቸው። ስለዚህ አንተ ባፈ ስትና ሲናገር እያንዳንዱ ደንግጦ ጉርጓድ ቆፍረው ነው የሚገባው እኔ አይደለሁም ሩታ እያደለችም የጠየቀች እኔ ነኝ ለዛውም ዝግጅት አዘጋጅቼ ጠየኳት ብላ እርፍ አድርገው በቃ ይሄ ብቻ ናት አሁን እናንተ ጋር ስህተት ያለው ይህንን አስተካክሉ በቃ አለቀ ጉዳዩ ማለት ነው እና ለማንኛውም እናንተ ናችሁ በርያ ለምትገዙት እሱም እኮ ስራ አትሰሩም እኮ እናንተ እራሱ ለሌላኛው ሰው ራስ ስራ ለሌላኛው ሰው ስራ ትሰራ የምትውሉት አላችሁ እናንተ ትሰራላችሁ እንዴ ጀዛቤት አደ ትዝብዝፋችሁ የምትኖሩት የማናቃችሁ መሰላችሁ እንዴ ዝፍዝፉላ ማለት ነው። ተዘፍዝፋችሁ እዛው ማለት ነው። ከዚ ሱቅ ምናምን ትወጣላችሁ፣ እዛ የአንድ ብርና የውለብር ኮብዝ ትገዙና ቤት ትገባላችሁ። አሉ አሉ ነው ነላየው ይስ እና ለማንኛው ሰላም ሆኖልን